ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ የሚተላለፍላችሁ ዜና ቤተክርስቲያን ጀምሯል። ከዜናዎቹ ጋር የአረካል አድማሱ አብሬያችሁ እቆያለሁ። ቀዳሚ ወዳደረግነው ዜና አልፋለሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወእጨጌ ዘመን በረ ተክለ ሃይማኖት አዲሱን የጀርመን ምክትል አምባሳደር በጽፈት ቤታቸው ተቀብለው አነጋገሩ። መምህር ጌታቸው በቀለ ዝርዝር አለው። መጋቢት 11 ቀን 2017 ዓ ም በኢትዮጵያ የጀርመን ምክትል አምባሳደር የሆኑት ዶክተር ፈርድናንድ ቮን ዌህ በኢትዮጵያ በአዲስ አበባ የተመደቡበትን የሥራ ኃላፊነት ለመጀመር ወደ ኢትዮጵያ የመጡ ሲሆን ከብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርሰሊቃን ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወዕጨጌ ዘመንበረ ተክለሃይማኖት ጋር ትውውቅ አድርገዋል። ምክትል አምባሳደሩ እንደተናገሩት ለእኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የበለጠ መረዳት በጣም አስፈላጊ ነው። ምክንያቱም በዚች ሀገር ውስጥ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማወቅ ለብዙ ሰዎች በጣም ጠቃሚ ነው ብዬ አስባለሁ ስለዚህ እኔም በተያዘልን ቀጠሮ መሰረት ከጀርመን ኤምባሲ በመምጣት ከቅዱስ ፓትርያርኩ ቡራኬ ተቀብዬ ስለ ኦርቶዶክስ ቤተ ክርስቲያን ለማወቅ ችያለሁ ብለዋል።

ምክትል አምባሳደሩ አያይዘውም በአሁኑ ወቅት የአብይ ጾም ወቅት በመሆኑ ኦርቶዶክሳውያን በጾም በጸሎት፣ በየአብያተ ክርስቲያኑ ያሉት ይህ ስነ ሥርዓት በጀርመን ሀገር ከምናየው የተለየና አስደናቂ ነው። በተዘዋወርኩባቸው ቦታዎች ሁሉ በተለይም አብያተ ክርስቲያናት በሚገኙ ቦታዎች በየዕለቱ ሰው በቤተክርስቲያን ይገኛል። የሚሰማው የቅዳሴ ድምፅ የተለየ ነው። ይህ በጣም አስደናቂ ተሞክሮ ነው ብለዋል ምክትል አምባሳደሩ።

በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቲያናዊ ተራዶ ኮሚሽን ጋር ስለ ደን ጥበቃ በትብብር የምንሰራው ስራ አለ። በኢትዮጵያ ክልል በአየር ስትበሩ አንዳንድ አረንጓዴ ጥቅጥቅ ያሉ የደን ደሴቶች ይታያሉ። በዚህ ደሴት መካከል ቤተ ክርስቲያን አለች። ቤተ ክርስቲያን ደኖችን ጠብቃ ያቆየችናት። ሰዎችን ቤተ ክርስቲያኗ የምታስተምረው ስለሚሰሙ ዛፎች አይቆርጡም። ስለዚህ ስለ ደን ጥበቃ የቤተ ክርስቲያን አስተዋጽኦ ከፍተኛ ነው ማለት ይቻላል። እኔ እንደማስበው እነዚህን አረንጓዴ ደሴቶች በመሬት ገጽታ ላይ ማስቀመጥ እና የበለጠ ማስፋፋት በጣም አስፈላጊ ነው፣ እናም ይህንን አረንጓዴነት በመደገፍ አብረን እንሰራለን ብለዋል። በመጨረሻ ምክትል አምባሳደሩ ዶክተር ፈርዲናንድ ቅዱስነታቸው በጽሕፈት ቤታቸው ተቀብለው ስላነጋገሯቸው በተደረገላቸው ማቀባበል፣ ቅዱስነታቸው ስለሰጧቸው ቡራኬ አመስግነዋል። በወላይታ ሀገረ ስብከት ውስጥ የሚገኙ ሁለት አብያተ ክርስቲያናት በአውሎ ንፋስ ጉዳት እንደደረሰባቸው ተገለጸ። ስናይት ባንተ በወላይታ ሀገረ ስብከት በኪንዶ ዲዳይ ወረዳ ሻሊያ ቅዱስ ጊዮርጊስ እና በኪንዶ ኮይሻ ወረዳ ሞልቲቾ ባለወልድ ቤተ ክርስቲያን ላይ በከባድ አውሎ ንፋስ ምክንያት ጉዳት መፈጠሩ ተገልጿል። በከባድ አውሎ ንፋስ ምክንያት የጣራ ክዳን ቆርቆሯቸው ሙሉ በሙሉ ተነቅሎ በንፋስ ተወስዷል ያሉት የሀገረ ስብከቱ ዋና ስራ አስኪያጅ መላከ ሰላም ቀሲስ ቦኪቾ ኤንጋ ጥቂት ምዕመናን ብቻ የሚገኙባቸው ወረዳዎች መሆናቸውን እና ቤተ ክርስቲያናቱም መቃኞ መሆናቸውን ነው የገለጹት። አያይዘውም አሁን በደረሰው አደጋ ምክንያት ታቦታቱ አቅራቢያ ወደሚገኝ ቤተ ክርስቲያን እንደተወሰዱ ተናግረዋል። ጣራውን በፍጥነት የማልበስ ስራ ካልተከናወነም ግድግዳው በዝናብ ሊበላሽ እንደሚችል ነው የገለጹት። መንፈሳዊ አገልግሎት መቋረጡን የገለጹት ዋና ስራ አስኪያጁ ዘላቂ ስጋትን ለማስቀረት ወደፊት ደረጃውን የጠበቀ ህንፃ ቤተ ክርስቲያን እንገነባለን፣ እስከዛው ግን ቶሎ ወደ ነበረበት በመመለስ የወረዳዎቹን ጥቂት ምዕመናን ስነልቦና ልንጠብቅ ይገባል ያሉት። አክለውም የገጠሪቱን ቤተ ክርስቲያንና ምእመናን ማሰብ እንደሚገባ ተናግረው በግላችን በማህበራዊ ሚዲያ ድጋፍ ለማሰባሰብ ጥረት እያደረግን ነው ያሉ ሲሆን እገዛ እንዲደረግላቸውም ጥሪ አቅርበዋል። የአዲስ አበባ ሀገረ ስብከት ጽሕፈት ቤት በስሩ ለሚገኙ ገዳማትና ድባራት በጀት መድቦ በአብይ ጾም ሰንበታት ታላቅ የስብከትና ጥናታዊ ጽሑፍ መርሃ ግብር እያከናወነ እንደሚገኝ ተገለጸ። መምህር መዝገቡ ጌታቸው። በወንጌልም ማኅበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 23 ሐዋርያው ቅዱስ ጳውሎስ በዘመኑ የነበሩ ሕዝብና አሕዛብን በፍኖተ ወንጌል ወደ ዘላለማዊት እግዚአብሔር መንግሥት ያመጣቸው ዘንድ ራሱን ዝቅ አድርጎ ወንጌልን በቃልና ተግባር ይሰብክ የነበረበትን የማስተማር መንገድ ለቆሮንቶስ ቤተ ክርስቲያን ያስታወቀበት ክፍል ነው። የአዲስ አበባ አገረ ስብከት ጽፈት ቤት በአገረ ስብከቱ ለሚገኘው የስብከተ ወንጌል ክፍል ዳጎስ ያለ በጀት መድቦ እነሆ በረከተ ወንጌል ካለ ሁለተኛ ዓመቱን አስቆጥረዋል። የአዲስ አበባ ሀገረ ስብከት ስብከት ወንጌል ክፍል ኃላፊ ቀሲስ ዶክተር አብነት አስራት በሀገረ ስብከቱ በአብይ ጾም በተመረጡ አድባራት ለሰባት ሳምንታት ስለሚደረገው ጉባኤ እንዲህ ሲሉ ነገሩ። እንደሚታወቀው የአዲስ አበባ ሀገረ ስብከቱ የስብከት ወንጌል ክፍል ከአስተዳደር ባገኘው ፈቃድ ማለት ነው ባለፈው ዓመት በ2016 የደብረ ዘይትን በዓል በተመለከተ በተመረጡ አስራ አራት አርባ አራትና ገዳማት ላይ በተመሳሳይ ርዕሰ ጉዳይ በተመሳሳይ ጥናታዊና የስብከተ ወንጌል አገልግሎት አከናውኗል። በዚህ የተነሳ ብዙ ምእመናን በጎ የሆነ ጅማሬ ነው ይሄ መቀጠል አለበት ብለው በሰጡት አስተያየት መሰረት ያንን ታሳቢ አድርጎ እንደገና ደግሞ በ2017 በአብይ ጾም ከቅድስት ጀምሮ እስከ ሆሳይና ማለት ነው በተለዩ በሰባቱም ክፍላተ ከተማ በአርባ ዘጠኝ አድባራትና ገዳማት ላይ በተመሳሳይ ርዕስ በተመሳሳይ የጥናት ርዕሰ ጉዳይ ላይ ከዘጠኝ ሰዓት ጀምሮ ማለት ነው እስከ ምሽቱ አንድ ሰዓት ተኩል ድረስ በአግባቡ እንዲከናወን ከሰባኪያነ ወንጌል ከአድባራትና ገዳማት አስተዳዳሪዎች እንዲሁም ደግሞ ከሰንበት ትምህርት ቤት አባላት ጋር እንዲሁም አጠቃላይ ማህበረ ምእመናን የሚሳተፉበት በጸሎተ ምህላና በጸሎተ ወንጌል የሚከናወን መርሃ ግብር እያከናወነ ይገኛል። ይህ ጉባኤ በአንድ ርዕስ የተዘጋጀ ስብከትና በተመሳሳይ ጭብጥ ሀሳብ የተሰነደ ጥናታዊ ጽሑፍ የሚቀርብበትንም ዓላማ ቀሲስ ዶክተር አብነት አስራት እንዲህ ሲሉ ነገሩ። ዓላማው አገልግሎቱ ተመሳሳይ ነው። ቤተ ክርስቲያኒቱ ስንዱ እመቤት ናት። የምሰራቸው ስራዎች ሁሉ በአግባቡ በስርዓቱ የሚከናውኑ ናቸው። እነሱን ስለዘነጋናቸው የስብከት አገልግሎታችን እንደየግለሰብ እሳቤ ስለሆነ ወጥነት ያለው አገልግሎት መስጠት እንደሚቻል የምናስተምረውን በቃል በጽሑፍ ማቅረብ እንደምንችል በጽሑፍ ያቀረብናቸውን ደግሞ መልሰን የምናስተምራቸው መሆኑን ለሰባኪያንም ለአድባራትና ለገዳማት አስተዳዳሪዎችም እንዲሁም ደግሞ ለመላው ምእመናን የበለጠ ግንዛቤ ለመፍጠር ታስቦ እየተከናወነ ያለ ነው። በሌላ መልኩ ደግሞ ለወንጌል አገልግሎት ሁሉም ያገባኛል የሚል ስሜት እንዲኖረው ወንጌል የቤተ ክርስቲያኒቱ ተቀዳሚ ተግባሯ መሆኑን ሁሉም እንዲረዳ የበለጠ መልእክት ለማስተላለፍ ታስቦ እየተሰራ ያለ መሆኑን በዚህ አጋጣሚ መግለጥ ወዳል። ለዚህ ጉባኤ ሙሉ ወጪውን የአዲስ አበባ ሀገረ ስብከት ጽሕፈት ቤት መቻሉን ቀሲስ ዶክተር አብነት አስራት አክለው ነግረውናል። የአዲስ አበባ ሀገረ ስብከት ራሱ ሀገረ ስብከቱ ነው ባቀረብነው ፕሮፖዛል መሰረት ጉባኤው አይቶ አጥንቶ በአግባቡ ማለት ነው። ፕሮፖዛላችንን ስለተቀበለ ከአንድ ነጥብ ሁለት ሚሊዮን ብር በላይ በጀት ሰጥቶናል። በዚህ ምክንያት ለእያንዳንዱ መምህራን፣ ለእያንዳንዱ ጥናት አቅራቢዎች፣ ለእያንዳንዱ ዘማሪያን እንዲሁም ደግሞ ለባነር ወጪ እንዲሆን እየተጠቀምንበት እንገኛለን። በመጨረሻም የአዲስ አበባ ሀገረ ስብከት ስብከተ ወንጌል ክፍል ኃላፊ ቀሲስ ዶክተር አብነት አስራት ስለ ሰባኪ ወንጌል አገልግሎትና በቅርቡ ስለተቋቋመው የአዲስ አበባ ሀገረ ስብከት ሰባኪያን ወንጌል ህብረት ተልእኮም እንዲህ ሲሉ ነገሩ። ሰባኪያን ወንጌል እንግዲህ ሰባኪ መሆን ጥሪ ነው፣ ስራ አይደለም። ስራ አድርገን የተመለከትን አንዳንድ አካላት ልንኖር እንችላለን። ስብከት ሐዋርያት የተጠሩበት ሐዋርያት የኖሩበት ቤተክርስቲያኒቱ የቆመችበት ዓላማዋን ያሳካችበት የምታሳካበት ተቀዳሚ ተግባር ነው። ስለዚህ የትኛውም አገልጋይ የወንጌል አገልግሎትን የጥሪ አገልግሎት አድርጎ ወስዶ የቻለውን ያህል አቅሙ የፈቀደውን ያህል ጊዜው የሚጠይቀውን መሰረታዊ ነገር ታሳቢ ባደረገ መልኩ ምእመናንን ከኑፋቄ ትምህርት፣ ከእንግዳ ትምህርት፣ መጤ ከሆኑ ባህላት እንዲሁም ደግሞ ሀገርና ወገንን ከሚለያዩ ጉዳዮች በወንጌል አገልግሎት መጠበቅ እንደሚገባቸው አጽንኦት እንዲያደርጉ በዚህ አጋጣሚ ጥሪዬን አስተላልፋለሁ። በሌላ መልኩ ደግሞ የሰባኪያነ ወንጌል ኅብረትም ስለ ተቋቋመ ያንን የበለጠ እንዲያጠናክሩት፣ አብሮነታቸው የበለጠ እንዲጠናከር፣ በጋራ እንድንመክር፣ በጋራ እንድንሰራ፣ የቤተ ክርስቲያኒቱን ፈተናዎች፣ ችግሮች በጋራ እንድንፈታ፣ ችግር መፍታት እንኳን ባንችል ችግር ፈጣሪዎች እንዳንሆን ራሳችንን እንድንጠብቅ በዚህ አጋጣሚ መልእክቴን አስተላልፋለሁ። መልእክቴ ይሄ ነው። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ከመኪና አደጋ የተረፉትን የሻሸመኔ ምዕመናን በሆስፒታል ተገኝተው አጽናንተው የገንዘብ እርዳታ አደረጉ። ሙሉቀን ሐሰን ዝርዝር አላት። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ከመኪና አደጋ የተረፉ የሻሸመኔ ምዕመናንን በሆስፒታል ተገኝተው ጎበኙ። ብፁዕነታቸው በዝጊቲ አቡነ ገብረ መንፈስ ቅዱስ የጻድቁን ዓመታዊ ክብረ በዓል አክብረው ሲመለሱ በወላይታ ዞን በበዴሳ ከተማ በደረሰው የመኪና አደጋ በሕይወት የተረፉ ምዕመናንን በሶዶ ክርስቲያን አጠቃላይ ሆስፒታል ተገኝተው ጎብኝተዋል። ብፁዕነታቸው ጉዳት ለደረሰባቸው ምዕመናን ጸሎት አድርገው ህክምናን እየተከታተሉ ለሚገኙ ምዕመናን የገንዘብ ድጋፍ አድርገዋል ያው የታመሙ ወገኖችን መጎብኘት አለብኝ ብለው አባታችን ወደ ሆስፒታል ክርስቲያን ሆስፒታል ነው የሄዱት እዛ ሲሄዱ ያው ቤተሰብም ነበር የተጎጂ ቤተሰቦች ነበሩ ሌሎችም የወላይታ ሶዶ የከተማ ክርስቲያኖች ነበሩ ያው ገና ሳያዩአቸው ቤተሰብ በአጠቃላይ ከፍተኛ መጽናናት ነው ከፊታችን ሲነበብ የነበረው በጣም ደስ ብሏቸው፣ እንግዲህ የአንዱ ሊቀ ጳጳስ ቡራኬ ማግኘት ያው ከምንም በላይ ነው እና እጅግ በጣም ደስ ብሏቸው፣ በደስታ ነበር የተቀበሏቸው። ከዛ በኋላ በተራ በተራ ሁሉም በየክፍል በየክፍል ነው የተኙት፣ በሁሉም ክፍል ነው የገቡት። በሁሉም ክፍል ገብተው ያው ቡራኬ አደረጉ። አይዟችሁ፣ ፈተና ነው ብለው አትናንተው በእንደዛ ያለ ሁኔታ እንትን ብለው እዛ ጸሎት ነው ያደረጉላቸው ቡራኬ ማጽናኛና ጸሎት አድርገው ጨረሻ ላይ ነው እንግዲህ ሁሉም ቤተሰብ እንዲሰበሰብ አድርገው መክረው ያቺ እንደው ለእናንተ ትጠቅማቸዋለች የአባት ቡራኬ ብሎ ሰባ ሺ ብር የሰጧቸው የወላይታ ሀገረ ስብከት ዋና ስራ አስኪያጅ ቀሲስ ቦኪቻ ኤንጋ እንዳሉት ብፁዕነታቸው ምዕመናንን በሚያጽናኑበት ሰዓት የክርስትና መንገድ በፈተና የታጠረ መሆኑን ገልጸው በሆነው ነገር ሁሉ እግዚአብሔርን አመስግነው በእምነታቸው እንዲጸኑ አባታዊ መልእክት አስተላልፈዋል ነው ያሉት። ተያይዘውም ቀሲስ ቦኪቻ እንዳሉት በበጎነት የሚታወቁት አባት የከፈቱትን የበጎነት መንገድ ሁሉም ምእመናን የእሳቸውን ፈለግ ተከትሎ ለተጎዱት ወገኖች እርዳታን ማሰባሰብና ከጎናቸው ሊቆም ይገባል ሲሉም መልእክታቸውን አስተላልፈዋል። አይዟችሁ አይዟችሁ በክርስትናችሁ በርቱ። ይሄ ፈተና ነው። በሰው ልጆች ላይ እንዲህ ያለ ድንገተኛ ፈተና፣ ድንገተኛ አደጋ ይከሰታል። በዚህ ምክንያት በክርስትናችን መጽናት አለብን በሚል ይህንን መልእክት ነው በአጭሩ ያስተላለፉት ብፁዕነታቸው ብፁዕ አቡነ ይስሐቅ። ያው ሰብአዊነትን በተግባር በሚያዩ አባቶች ቀዳሚው አባት ናቸው። እንደ ጎፋ ሌላ ሀገር ስብከት ነው። ጎፋ ጊዜ ቀድሞ የደረሱ እሳቸው ናቸው። ከዛም ውጭ ሽዳማ ሀገር ስብከት ነው መሬት መንሸራተት አደጋ ሲደርስ እዛው ከብፁዕ አባታችን አቡነ ዮሴፍ ጋራ እዛው ደርሰው አጽናንተዋል ይህ እንግዲህ ከሀገረ ስብከታቸው ውጪ ነው እንግዲህ ዛሬም እንግዲህ ሻሸመኔ ምእመናን ናቸው አደጋ የደረሰባቸው ያው በሀገረ ስብከቱ አደጋ ቢደርስም እንግዲህ ልጆቼ ናቸው ብለው ነው ይሄዱ እንግዲህ ሰብአዊነት ነው ከምንም በላይ ሰብአዊነት አባትነት ይሄንን ነው እንግዲህ እሳቸው እያሳዩ ያሉ እንግዲህ የሻሸመኔ ምእመናን ኦርቶዶክሳውያን ክርስቲያኖች ያው ድንገት በደረሰባቸው ተጎድተዋል። እዚህ ማንኛውም ክርስቲያን የሆነ ሁሉ እንዲያግዛቸው የሆስፒታል ወጫቸው እንዲሸፍን በሁሉም ነገር ከጎናቸው እንዲሆን ብፁዕ አባታችን ባስተላለፉት ጥሪ መሰረት ክርስቲያኖች ለዚህ ነገር በጎ ምላሽ እንዲሰጡ ይሄንን ነው መልእክት ለዕለቱ ያሰናዳ ነው። ዜና ቤተ ክርስቲያናችን የተከታተላችሁትን ይመስል ነበር። ከቀሪ ጣቢያችን መርሃ ግብሮች ጋር ጥሩ ጊዜ ያሳልፉ።